አሰላም አለይኩም ወረህመቱላሂ ወበረካቱህ። የአጆማ እንዴት ናቸው? ሰላም ናቸው። ይኸውላቸው ጥቅል ጎመን እየሰራሁ ነው። ለራሴ ነው እና እርጥብና ውሸት ያጎላል ይላል የሀገሬ ሰው እርጥብና አሁን ጥቅል ጎመን መጀመሪያ ከጭንቅላቱ ነበረ ሊፈስ ደርሶ ነበር፣ ግን ትንሽዬ ሙቀት ሲነካው ጭራሽ ከበሰለማ በጣም ያንሳል። እንደና ሁንደና ሳይበስል አነሰ ማለት ነው። እና እርጥብና ውሸት ያጎላል የሚባለው ለዚህ ነው። እርጥብ ሲበስል ቶሎ ስለሚጎድል ማንኛውም እርጥብ የሆነ ነገር ሙሉ ብረድስ ቅዳችሁ ግማሽ ነው የሚሆነው ሲበስል ደረቅ ነገር ግን ልክ እንደውነት ነው ሲበስል ይበረክታል እና ምሳሌው ይሄ ነው ብላችሁ ነው። ጥብና ውሸት ያጎላል ሲባል ሰምቼ በቃ ይሄ ነው። ለማንኛውም ጎመራችን እየበሰለ ነው። መጀመሪያ እንዳያችሁ ሽንኩርት እና ካሮትን ጠበስጠበስ አድርጌ ቅመማ ቅመም ጨመርኩኝ። እርድ ካሞንና እና ቆንጆ በርበሬ በርባሬ ዝንጅብል ዝንጅብን የተፈጨ ያደረኩበት ያው ቤት ውስጥ ያለኝ ይህልቻ ስለሆነ ማለት ነው። ከዛ በኋላ ድንቹንና ጥቅል ጎመንን ጨመርኩኝ ማለት ነው።

ይሄ ሁላችሁ ቀረን ጨምር ያለው ካሮት ስለምወድ ነው። ድንችም ትንሽ አድርጋለሁ። ድንችም ደም ብዙም እንኳን አይለኝም፣ ግን በርከት እንድትልልኝ ብዬ ነው። ለብዙ ቀን እንድትሆነኝ ማለት ነው። እስከ ነገ ትሆነኛለች። ያቸው አያችሁ፣ ጉድል አለ። እርጥብና ውሸት ያጎላ አለ የሚባለው በቃ ይሄ ይሄ ነው።